ኤስ ሚዲያ በአማራ ክልል ሊካሄድ የታቀደው አጀንዳ ማሰባሰብ እና የተወካይ መረጣ የምክክር መድረክ መጋቢት 27 2017 ዓ ም እንደሚጀምር ተሰማ። የፋኖ ኃይሎች በሚፈልጓቸው የውጭ ሀገራትና በሚመርጧቸው አደራዳሪዎች አማካኝነት ድርድር እንዲደረግ የኢትዮጵያ መንግሥት ፈቃደኛ መሆኑ ተገለጸ። በአብን ሊቀመንበር በዶክተር በለጠ ሞላ ሚኒስትርነት የሚመራው የኢኖቬሽንና ቴክኖሎጂ ሚኒስቴር በመቶ ሚሊዮኖች የሚቆጠር ገንዘብ ግድፈቶች የተገኙበት። የጀርመን መንግስት በሀገሪቱ በሚገኘው የኤርትራ መንግስት ተቃዋሚ ቡድን ላይ ዘመቻ መጀመሩን አስታውቋል። ጠቅላይ ሚኒስትር አብይ አህመድ የስራ ዘመኑ በአንድ ዓመት ይራዘምለታል ያሉትን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ለመምረጥ ለትግራይ ህዝብ ያቀረቡት ጥሪ ማነጋገሩን እንደቀጠለ ነው። ሰላም፣ የማግስት ሚዲያ ቤተሰቦች ከላይ የቀረቡት የዜና ርዕሶች ለዛሬ የተዘጋጁላችሁ ናቸው። አብራችሁን ስትቆዩ ዝርዝሮቹን ታደምጣላችሁ።

በአማራ ክልል ሊካሄድ የታቀደው የአጀንዳ ማሰባሰብ እና የተወካይ መረጣ የምክክር መድረክ መጋቢት 27 2017 ዓ.ም እንደሚጀምር ተሰማ። የሀገራዊ ምክክር ኮሚሽን ምንጮቻችን ለማግስት ሚዲያ እንደገለጹልን የክልሉ የምክክር ሂደት ከስምንት ቀናት በኋላ በባህር ዳር ከተማ የሚካሄድ ይሆናል። የምክክር ሂደቱ ሊጀመር ዝግጅት እየተደረገ ያለው በመንግስትና በፋኖ መካከል የሚደረገው ሁለት ዓመት ሊደፍን ጥቂት ጊዜ ብቻ የቀረው ጦርነት፣ እንዲሁም ዘመቻ አንድነት በሚል የፋኖ ኃይሎች በአዲስ መልክ የጀመሩት ውጊያ ባየለበት ሁኔታ ነው። ከዚህ ጋር በተያያዘም ከዚህ ቀደም የሀገራዊ ምክክር ኮሚሽነሮች የክልሉን ርዕሰ መስተዳደር አረጋ ከበደን ጨምሮ ከከፍተኛ የክልሉ መንግስት ስራ ኃላፊዎች ጋር ውይይት ባደረጉበት ጊዜ የክልሉ መንግስት የተናጠል የተኩስ አቆም እንዲያውጅ ምክር ሀሳብ አቅርበው እንደነበር ይታወቃል። የኮሚሽኑ ምንጮቻችን እንደነገሩን የክልሉ መንግስት ለዚህ የተናጠለ የተኩስ አቁም ምክር ሀሳብ በቀጥታ ምላሽ ባይሰጥም ምክክሩ በሚካሄድባት ባህር ዳር ግን ከፍተኛ የጸጥታ ጥበቃ ለማድረግ መስማማቱን ገልጿል። ኮሚሽኑ በአማራ ክልል ከመንግስት ጋር ውጊያ ላይ የሚገኙ አካላት ወደ ምክክር እንዲመጡ ተደጋጋሚ ጥሪ ቢያቀርብም እስካሁን ምላሽ የሰጠ ወይም ፈቃደኝነቱን ያሳየ የለም ተብሏል። በአማራ ክልል የምክክር ሂደት ከሁሉም የክልል ወረዳዎች የተወከሉ ከስድስት ሺህ በላይ ተሳታፊዎች እንደሚጠበቁ የኮሚሽኑ ምንጮቻችን ነግረውናል። የፋኖ ኃይሎች በሚፈልጓቸው ውጭ ሀገራትና በሚመርጧቸው አደራዳሪዎች አማካኝነት ድርድር እንዲደረግ የኢትዮጵያ መንግስት ፈቃደኛ መሆኑን ገለጸ። በአማራ ክልል በፌዴራል መንግስትና በፋኖ ኃይሎች መካከል እየተካሄደ የሚገኘው ጦርነት የቀጠለ ሲሆን ሁለቱም ወገኖች ድል እየተቀዳጁ እንደሆኑ እየገለጹ ይገኛሉ። በክልሉ የሚደረጉ ግጭቶች ሰላማዊ እልባት እንዲያገኙ የተቋቋመው የአማራ ክልል የሰላም ምክር ቤት የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን አስታውቋል። የምክር ቤቱ ሰብሳቢ አቶ ያየህራድ ብለጠ እንደገለጹት ምክር ቤቱ ሁለት ዓመት ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ለዶይቼ ቬለ ገልጸዋል። በዚህም በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ገልጸው የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጁነቱን በተደጋጋሚ ገልጧል። በፋኖ ወገኖቻችን በኩልም በምናደርገው ግንኙነት ድርድርና ውይይት እንደማይጠሉ ነግረውናል ያሉት አቶ ያየህራድ አንደኛው ሌላኛውን ያለማመን አዝማሚያ ለውይይት የሚደረገውን ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑን ለማስወገድ የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነት ማሳየቱን ጠቁመዋል። በድርድር ሀሳቡ ላይ አብዛኞቹ የፋኖ ኃይሎች ጋር ውይይቶች እንዳደረጉ የገለጹት አቶ ያየ ሄራድ ከፋኖ አመራሮች ምላሽ በመጠበቅ ላይ መሆናቸውን አመልክተዋል። በአብን ሊቀመንበር በዶክተር በለጠ ሞላ ሚኒስትርነት የሚመራው የኢኖቬሽንና ቴክኖሎጂ ሚኒስቴር በመቶ ሚሊዮኖች የሚቆጠር ገንዘብ ግድፈት ተገኘበት። የኢኖቬሽንና ቴክኖሎጂ ሚኒስቴር ያለአግባብ ወጪ ያደረገው በመቶ ሚሊዮኖች የሚቆጠር ገንዘብና ሌሎች በኦዲት ምርመራ የተገኙ የአሰራር ግድፈቶች አነጋጋሪ ሆነዋል። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የመንግስት መስሪያ ቤቱን የ2015-16 የክዋኔ ኦዲት ግኝቶች ባደመጠበት ጊዜ በፕሮጀክትና ውላ ሊያዙ እንዲሁም ውላቸው ለተቋረጡ ሰራተኞች በሚሊየን የሚቆጠር ብር መከፈሉ ተረጋግጧል ተብሏል። በኦዲት ምርመራ ከተረጋገጡት መካከል በድምሩ ከ600 ሚሊየን ብር በላይ ያለ አግባብ ወጪ የተደረገ መሆኑ የተገለጸ ሲሆን በውሉ መሰረት 493,000 ብር መከፈል ላለበት አገልግሎት አላግባብ 4.4 ሚሊየን ብር መከፈሉን የኦዲት ግኝቱ አሳይቷል። በተጨማሪም ውል ለሌላቸውና ውላቸው ለተቋረጡ ሰራተኞች በድምሩ ወደ ሁለት ሚሊዮን ብር የተጠጋ ገንዘብ የተከፈለ ሲሆን የሚከናወኑ ፕሮጀክቶች የቅድሚያ አዋጭነት ጥናት እንደማይደረግባቸውም የኦዲት ግኝቱ አመላክቷል። ሚኒስትሩ ዶክተር በለጠ ሞላ በመድረኩ ላይ በሰጡት ምላሽ ተቋማቸው ለአገር እድገት በርካታ ስራዎች እየሰራ መሆኑን ጠቅሰው ከፕሮጀክቶች ከንብረት ማስመለስ፣ አላግባብ ከተከፈሉ ክፍያዎች እንዲሁም ከሰራተኞች ቅጥር ጋር በተያያዘ የአፈጻጸም ጉድለቶች እንዳሉና የእርምት እርምጃ እንደሚወሰድ ተናግረዋል። የፌዴራል ዋና ኦዲተር የኦዲት ስራው የተሰራው በተወሰኑ ፕሮጀክቶች ላይ ብቻ መሆኑን ጠቅሰው በቀጣይ በሌሎችም የተቋሙ የአፈጻጸም ጉድለቶች ላይ ምርመራ ማድረግና ተጠያቂ የሚሆኑ አካላትም በህግ ተጠያቂ መሆን አለባቸው ብለዋል። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር እና ቁጥጥር ጉዳዮች ቋሚ ኮሚቴ በበኩሉ ሚኒስቴር መስሪያ ቤቱ በግኝቶች ላይ እርምጃ ወስዶ በአንድ ወር ጊዜ ውስጥ ሪፖርት እንዲያቀርብ ትዕዛዝ አስተላልፏል። የጀርመን መንግስት በአገሪቱ በሚገኘው የኤርትራ መንግስት ተቃዋሚ ቡድን ላይ ዘመቻ መጀመሩን አስታውቋል። የፕሬዚዳንት ኢሳያስ አፈወርቂን መንግስት የሚቃወመውና ብርጌድ ንሓመዱ የተሰኘው ቡድን በጀርመን መንግስት በሀገር ውስጥ ሽብርተኛ ድርጅትነት የተፈረጀ ቡድን ነው። የጀርመን መንግስት የዚህ ቡድን አባላት በፈረንጆች 2023 በተካሄዱ የኤርትራውያን የባህል ፌስቲቫሎች ላይ ሁከት እንዲፈጠር በማድረግ በበርካታ የአገሪቱ የፖሊስ አባላት ላይ ቀላልና ከባድ ጉዳት እንዲደርስ አድርገዋል ብሏል። በአጠቃላይ 80 ሺህ ኤርትራውያን ስደተኞች በሚገኙባት ጀርመን አሁን ላይ በተለያዩ የአገሪቱ ከተሞችና በጎረቤት ሀገር ዴንማርክ መካሄድ የጀመረው የቡድኑ አባላት አሰሳ 17 መስራቾችና እነርሱ በሚያስተዳድሯቸው 19 ንብረቶቻቸው ላይ ያነጣጠረ መሆኑን ተነግሯል። 200 የፖሊስ አባላት እየተሳተፉበት በሚገኘው በዚህ አሰሳ እስካሁን በቁጥጥር ስር የዋለ የቡድኑ አባል የለም ተብሏል። ከሶስት ዓመታት በፊት በስደተኛ ኤርትራውያን ወጣቶች የተመሠረተው ብርጌድ ንሓመዱ በዋናነት የኢሳያስ አፈወርቂን መንግሥት መጣል ዓላማው አድርጎ የሚንቀሳቀስ ቡድን ነው። ለዚህ ትግሉ የሚጠቀምባቸው ስፍራዎችም በመንግሥት ደጋፊዎችና በኤምባሲዎች የሚዘጋጁ የባህል ፌስቲቫሎችና የነፃነት ቀን አከባበሮችን ነው። ከቅርብ ዓመታት ወዲህ የተወሰኑ የኤርትራ መንግሥት ደጋፊዎች በሚያዘጋጇቸው የባህል ፌስቲቫሎችና የነፃነት ቀን አከባበሮች ላይ በደጋፊዎችና በተቃዋሚዎች መካከል የሚደረጉ ጸቦች በተለያዩ የአውሮፓና የእስራኤል ከተሞች መታየታቸው ይታወሳል። በነዚህ የእርስ በርስ ጸቦች በርካታ ኢሳያስ አፈወርቂ ደጋፊም ተቃዋሚም ኤርትራውያን ብቻ ሳይሆኑ የየአገራቱ የፖሊስ አባላትም ከፍተኛ ጉዳት እያስተናገዱ ይገኛሉ። ላለፉት 34 ዓመታት በስልጣን ላይ የሚገኙት የፕሬዝዳንት ኢሳያስ አፈወርቂ መንግስት በተለያዩ ከተሞች የሚዘጋጁ ፌስቲቫሎችን የሚያዘጋጀው አንድም ድጋፍ እንዳለው ለማሳየት በሌላ በኩል የውጭ ምንዛሪ ገቢ ለማሰባሰብ እንደሆነ ይነገራል። በአገር ውስጥ የግዳጅ ውትድርናን ጨምሮ በመጠነ ሰፊ የሰብአዊ መብት ጥሰቶች የሚወቀሰው የኤርትራ መንግስት የድርጊቱ በርካታ የአገሪቱ ወጣቶች ስደትን እንዲመርጡ አስገድዷቸዋል። በዚህም ከ6 እስከ 7 ሚሊዮን ከሚገመተው የኤርትራ ህዝብ አንድ ሶስተኛው ከሀገሪቱ ውጭ በስደት ላይ የሚገኝ እንደሆነ መረጃዎች ያሳያሉ። ጠቅላይ ሚኒስትር አብይ አህመድ የሥራ ዘመኑ በአንድ ዓመት ይራዘምለታል ያሉትን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ለመምረጥ ለትግራይ ህዝብ ያቀረቡት ጥሪ ማነጋገሩን እንደቀጠለ ነው። ጠቅላይ ሚኒስትሩ ከትላንት በስቲያ በትግርኛ ቋንቋ ባስተላለፉት ጥሪ የትግራይ ህዝብ ቀጣዩ የጊዜው አስተዳደሩ ፕሬዚዳንት እንዲሆን የሚፈልገውን ህዝብ በኢሜይል መልእክት እንዲያሳውቅ መጠየቃቸው አይዘነጋም። በዚሁ ጥሪያቸው አሁን በስራ ላይ የሚገኙትን ፕሬዚዳንት መቀየር አስፈላጊ ሆኖ በመገኘቱ የትግራይ ህዝብ ለሚቀጥለው አንድ ዓመት የጊዜው አስተዳደሩ ፕሬዚዳንት ሊሆን የሚችል ሰው እንዲጠቁም ጥያቄ ያቀረቡ ቢሆንም በርካታ የማህበራዊ ትስስር ገጽ ተጠቃሚዎች ግን ፕሬዚዳንት ጌታቸው ረዳ ምርጫቸው እንደሆኑ እየገለጹ ይገኛሉ። ጠቅላይ ሚኒስትሩ የጩጥቆማ ያስፈለገው ያስፈልገው የህዝብ ተሳትፎን ለማካተት በሚል እንደሆነ ጠቅሰው የፌዴራል መንግስት በክልሎች ጣልቃ የሚገባበትን አዋጅና ጊዜያዊ አስተዳደሩ የተመሰረተበትን የሚኒስትሮች ምክር ቤት ደንብ አጣቅሰዋል። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ ግን ይህን የጠቅላይ ሚኒስትሩን አካሄድ ተቃውሞታል። ይህንኑ አስመልክቶ ባወጣው መግለጫ አካሄዱ ጊዜያዊ አስተዳደሩ በህወሀትና በፌዴራል መንግስት ፖለቲካዊ ስምምነት እንዲቋቋም የሚደነግገውን የፕሪቶሪያ ስምምነት የጣሰ ነው ብሎታል። ህወሀት የትግራይ ኃይሎች አዛዥና የጊዜ አስተዳደሩ የፀጥታ ዘርፍ ኃላፊ ጄኔራል ታደሰ ወረደ የጊዜው አስተዳደሩ ፕሬዚዳንት እንዲሆኑ በማዕከላዊ ኮሚቴው መወሰኑን ይህም በፌዴራል መንግስት ዘንድ ተቀባይነት አግኝቶ እንደነበር ገልጿል። ይህ ባለበት ሁኔታ በጠቅላይ ሚኒስትሩ የቀረበው የጥቆማ ጥሪ የፕሬዚዳንትነት ምርጫ የእርሳቸው የተናጠል ውሳኔ ብቻ የሚያስመስልና ስምምነቱን የሚጥስ አካሄድ ነው ብሎታል። በጉዳዩ ዙሪያ አስተያየት የሰጡ የህግና የፖለቲካ ተንታኝ አካሄዱ ጠቅላይ ሚኒስትር አብይ የሀገሪቱን የፖለቲካ ስርዓት በፌዴራል ብቻ ሳይሆን በክልሎችም ደረጃ ወደ ፕሬዝዳንታዊ ስርዓት ለመቀየር ያላቸው ፍላጎት ማሳያ ነው ብለዋል። ከሁሉም በላይ ግን የፖለቲካ ውሳኔዎች ከተቋማዊና ህጋዊ አሰራር ይልቅ በአንድ ግለሰብ መልካም ፈቃድ ላይ የመመስረታቸውን ስህተትነት የሚያሳይ ስለመሆኑም እየገለጹ ይገኛሉ። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ የተዘጋጁት መረጃዎች እነዚህ ነበሩ። ሰላም